እኛ እንቀጥልለታለን። እነሱ ዝም ይበሉ። እኛ እናስተምርላቸዋለን። አንዱ ያረዳው አንዱ መብላት ይቻላል። ባይዘ በጣም የተመቸኝ ኢትዮፒክ ንግግር። ኦርቶዶክሶች ከካቶሊኮች እና ከፕሮቴስታንት ጋር እንደተለያዩት እኛ መለያየት ነው ወይንስ ዝም ብሎ ማየት? እውነት ነው እኛ እያልን ያለ ነው፣ እስልምና አንድ አይደለም፣ መበተን አለበት ነው፣ መከፈል አለበት ነው። እስልምና አንድ አይደለም። እኛ አላማችንም ስራችንም አሁን ላይ ምንድን ነው? በውሸት የገነነውን አስተምሮ ማፍረስ፣ በውሸት የተደራጀውን የሐሰት አስተምሮ መናድ ነው። እንትን እንላለን። እፎይ አይደለም ያለው፣ እፎይ ብቻ ሳይሆን አስተምሮታችሁ አፍናችሁ የያዛችሁት ሐሰት አለው። ያንን አውጡት ለህዝቡ። አንደኛው አንደኛውን አላህ የአንደኛውን አላህ ጣዖት ነው የሚለው ያ የሚያሳየው እንግዲህ ሙስሊሞች ለዘመናት አንድ ነን የሚለው አስተምሮታቸው ሐሰት መሆኑን እፎይ ቤት ተነስቷልና፣ ምን እናድርግ ነው አሁን። የስ ምንድነው እሱ እንዴት አገን እንደብቅ፣ ገመናችንን ተገለጠብን። ዋብያም አባሹም ያው እንትን እያሉብን ነው። ስለዚህ ምን እናድርግ? በቃ እንዋሽ እንዴ እንዴ ብለን እንዋሽ የሚል ድራማ ለመስራት ነው። አይሆንም፣ ምክንያቱም በእምነት ላይ ዋሽታ የትም አዘልቅም ስለዚህ ግለጡት። ወሃቢያ ጣዖት ነው የሚለው ወሃቢያ ጣዖት አምላኪ ነው። ተጠንቀቁ። በኢየሱስ ስም አስወዚ ስማች ወሃቢያ ጣዖት አምላኪ ነው። ተጠንቀቁ። አህባሾች ናቸው። ቲንክ እነ ቀጥልሽ ሙስሊሙ ኪታባቸው ላይ ተደብቀው አላህ አካል ነው፣ አላህ እግር አለው፣ አላህ እጅ አለው፣ ባትም አለው ይላሉ። አሁን ዛሬ ስለ ባት ነበር ያወራ ነው። ባት አለው እያሉ ሲያስተምሩ ኪታባቸው ላይ አይተን እያጋለጥናቸው ነው። አሁን ህዝቡ እንዳይታለል ብለን ህዝቡ ደግሞ አሁን በእውነት መስሎት ቁርአን ሀዲስ ሲባል እየተታለለ ነው። እኛ ደግሞ ሰለፎቹ በተረጎሙት መልኩ ሰለፎችን አቋም ያዙ እያልን ነው። አሁን ትላለ ምንድን ነው እሱ እያለ ያለው፣ ዋብያዎች አንተ ጋር አልደረሱም። ዋብያዎች ማለት ጣዖት አምላኪዎች ናቸው። አላህ አባት አለው አላህ አካል አለው የሚሉ ከመጡ ሽሻቸው፣ እነኚህ ጣዖት አምላኪ ናቸው እያላቸው ነው። ምጽጽር ላይ ሶሻል ሚዲያ ላይ አብዛኞቹ የሚሰሩት ዋብያ ናቸው። ባይዘ ያረዱትን መብላት አይቻልም ከዋብዮች ጋር አብረው መስገድ አይቻልም፣ የዋብዮችን ሴቶች ልጆችን ማግባት አይቻልም፣ ከነሱ ጋር ትዳር መመስረት አይቻልም ብለው አባሾች መግለጫ አሳይተን ነበረ። ትናንትና ነው ይሄ ልጅ ደግሞ ቪዲዮ የሰራው የኛ ውስታዝ፣ ትናንትና ነው የተጠየቀው እኛ ላይቭ ገብተንበት ነበር ነበር ሰሞኑን ካሳወሳችሁ ሀባሽ ዋብያ ያረደውን አንበላም ብለውን ነበር። መተው እኛ ጋር ካያችሁ እኛ ቤት ተከራክረው ነበረ። ጥምብ መብላት ነው መብላት ልክ ዋብያ ያረደው ማለት ጥንብ ማለት ነው። ጥንብ መብላት ደግሞ በእስልምና ክልክል ሀራም ነው። ስለዚህ ዋብያዎች ማለት ልክ እንደ ሙርተድ ናቸው። የእነሱን ስጋ አንበላም እነሱ ያረዱትን፣ ከእነሱ ጋር አንጋባም ብለው ነበረ። በምላሹ ዋብያዎቹ ላባሾቹ ምን አይነት ምላሽ ነው የተጠየቀው? ሀባሽ ያረደውን ዋብያዎች መብላት ይቻላለ? ኖ አንችልም። ከነሱ ጋር መጋባት ይቻላለ? ኖ አንችልም አብሮ መስገድ ይቻላል ወይ በፍጹም አይቻልም አሁን ላይ ግን ምንም አያውቁትም አንድ መስጊድ ላይ ነው እየተገለገሉ ያሉት ምንም እንኳን እየተደባደቡበት ያሉባቸው አካባቢዎች ቢኖርም ማለት ነው አንዳንድ መስጊድ ወሌለ አንደኛው የበላይ የሆነውን የበታቸው የሆነውን አካል አሸንፎ እየተቀማሙ ነው ይሄ ነው ያለው ሁኔታ ማለት ነው በከፊሉ ያለው ሁኔታ ይሄ ነው ሀባሾቹ አብዮቹን አላህ ምንድነው የሚሉት ጣዖት ነው እጅ እግር ያለው ባት ያለው ከሌሊቱ ዘጠኝ ሰዓት ከላይ ወደታች ታች የሚወርድ መቀመጫ ያለው እንደዚህ ያለው እንደዚህ ያለው ብቻ እሱ ጣዖት ነው የሚሉት። ርዕሱንም ካያችሁት የአዋቢያዎች የሚያመልኩት ጣዖት ነው። ወደ ዛሬ ቶፒካችን አንዴ ላስታውሳችሁና ዛሬ ቶፒካችን ደግሞ የሚሆነው ምንድን ነው እሱ፣ አላይዘዋን አንዴ ቆይ፣ አላይዘዋን አንዴ የዛሬ ዋና ቶፒካችን ምንድን ነው እሱ? ወደ ዛሬ ቶፒካችን ስንመለስ አላህ ሂጃብ ለባሹ ይላል። ከእሱ ጋር የተያያዘ የምናነሳቸው ጥያቄዎች ይኖራሉ፣ ይኖራሉ ማለት ነው። ዋና አላማችን እንደነገርናችሁ እስልምና አንድ እንዳልሆነና ማሳየት ይህንንም ደግሞ አስተምሮታቸውን ልዩነታቸውን የማስፋት ስራ ነው የምንሰራው። ዋና አላማር ግን የመጀመሪያ ዕቅዳችን ምንድን ነው እሱ፣ ይሄ በህብረት በሀሰት የቆመውን መበተን ነው። አንድ እንዳልሆነ መክፈል እስልምና መክፈል ነው። እሱን ደግሞ እየሄድንበት ነው፣ ይሳካልናል። ዛሬ ዋና ከአላ ጋ አሁንም የተያዘ የምናነሳው ከሂጃቡ ጋ ይሆናል ማለት ነው። ከሂጃቡ ጋ ይሆናል። ይሄ ለዘመናት አብሮ ተደራ ያለውን አቅማቸውን የምናመናምንበት ስለሆነ ማለት ነው ኤስ ሂጃብ ይለብሳል አላህ። ያ ሂጃቡ ጋር የተያያዘ የተለያዩ ጥያቄዎችን እንጠይቃለን። የወሃቢያዎቹና አህባሾቹ ልዩነት እዚሁ እናየዋለን ማለት ነው፣ የተለያየ አቋም ስለሚኖራቸው። አላህ ይዞሃል። እንኳን ደህና መጣሽ፣ እንኳን ደህና ቆያችሁ። መልካምልክ የምንፈልገው ነገር ምን መሰለ ወሃቢያ ከኢስላም ኦር ከኢስላም የሚለይበት ምክንያት ምንድን ነው? እንደዛ የሚል ቁራን አለ? እንደዛ የሚል ቁራን ላይ የተጻፈ ሱራ አለ? ዋሀብያም ወደ አልሱና ብስሚላሂ ብለው ነው የሚያርዱትን ነገር የሚያርዱታ። ሁለተኛ ደግሞ ዋሀብያም እንደ አልሱና አምስት አይነት አምስት ረካ ሰላት አምስት ሰላት ይሰግዳሉ አይደል እዛ ደግሞ ኢስላም ኢስላም ነው። አንድ ስም የሚሰጠው ኦር ግን እኛ መውሊድ እናከብራለን እነሱ አናከብርም በሚለው ነው እንጂ ምንም አይነት መሀላችን ልዩነት የለም። ኢስላም ደግሞ አንድ ነው። እነሱ በላኢላ ኢላላህ ነው የሚያምኑት እኛም በላኢላ ምንም አይነት መሀላችን ምንም አይነት መሀላችን ልዩነት የለንም። ኢስላም ኢስላም ነው። ላኢላሀ ኢላላ ብለን ሁለታችንም እናምናለን። ሁለት እራሱ አይደለም አንድ ነው። ሁለታችንም አንድ እንዳሉ ሀባሾች አሁን ይመጣሉ። አባሾች ደግሞ እንደዚህ እንደማያምኑ አሳይሻለሁ። አንቺ እናን እያሆን ሻርገሽ ሪፕሬዘንት እያወራሽ ነው። መዋሸት ለምን እንዳስፈለገሽ አላውቅም። ግን እኔ ልዩነታችን ስለማቀው መዋሸት ልዩነታችን አላህ ይዞሀል። አላህ ይዞሀል። ቅድሜ ውስታዙ አሁን የተናገረው አለ። ለምንድን ነው ኦርቶዶክሶች ተካቶሊኮ ጋር ሃይማኖታቸውን ጥርት አድርገው እንደለዩት? ማን ለየው? ለምንድን ነው የምንዋሸው? ብሏል በሃይማኖት መዋሸት ያዋጣ ከሆነ ስለዚህ እኛ ደግሞ አስተምሮቱን እናሳይና ያኔ ይጠራል ማለት ነው። እኔም ብጠይቅኝ አሁን ክርስቲያን እዚህ ጋለ አብሮ ነው ያለው በአንድ ሃይማኖት ውስጥ ነን፣ አንድ ሃይማኖት ነው ያለን። ከእኔ አንዲት አስተምሮ ተቃራኒ ከሆነ የምንፍቅናን አይነት አስተምሮ ከመጣ እና ክርስቲያን አንድ ልንሆን አንችልም ብዬ በግልጽ እናገራለሁ። ምክንያቱም አንድ አይነት እምነት እስካለን ብቻ ነው አንድ ነን የምንለው በአምላክ ላይ የተለያየ አምልኮ ቆይ እሺ እኛ በአምላክ ላይ የተለያየ ያስተምሮ ኖሮት ግን የኔ አምላክ መንፈስ ነው ብየስል አይ የኔ አምላክ ደግሞ እጅግር ያለው ነው እያለም ይነግረኝ ከሆነ አንድ ልንሆን አንችልም። የኔና የእሱ አምላክ አንድ አይደለም በቃ በአምላክ ላይ የተለያዩ ነው። እንደዛ የሚለውን ሰው ኦር ደግሞ እንደዛ የሚለውን የሱራ የቁርአን ሱራ እንዲቀርብልኝ ይፈልጋለሁ። ማን እንደዛ እንዳለ። ወሃቢና ሉስና ይለያያል። እነሱ ያረዱትን ኦር እነሱ መገቡትን ምግብ ሌላኛው አካል ደግሞ መመገብ አይችልም የሚለውን ሱራ የቁርአን ሱራ ላይ የወረደ ሱራ ካለ እሱንም ማወቅ እፈልጋለሁ። እኔ ኢስላም ነኝ ሙስሊም ነኝ፣ ግን እስካሁን እንደዚያ የሚል መቼም አልሰማሁም። ብዙ አሳይሻለሁ፣ በጣም ብዙ አሳይሻለሁ። አብዱል ዋሂድ ማይክ አንስታ፣ አይደለም አይደለም፣ አንድ ነገር ልናገር እፈልጋለሁ እኔ መናገር የፈለኩትን ነገር እኛ እሺ አሁን ያመጣቸውን ሰዎች አይደለም እኛ የምንከተለው ማለት ነው ቁርሃንና የረሱልን መሐመድ ሰለላሁ ዐለይሂ ወሰለም የእሳቸውን እንትን ነው የምንከተለው እንጂ የማንንም እንትን እያመጣ እኛ አንከተልም አንተ ደግሞ አንድ ነገር ልንገርህ እፎይ እፎይ አንድ ነገር አዳምጠኝ ቆይ አንድ ነገር አዳምጠኝ ቆይ አሁን ይኸውልህ ማንን ነው የምትከተለው የሚለው ምን ምን ላይ መሰረት ያደርጋል አስተምሮቱ ላይ መሰረት ያደርጋል ሰዎቹ ተከተላቸዋለህ። መሪ ተደርገው ስተተቀመጡ ድረስ መሪ ተደርገው ስተተቀመጡት ድረስ ይወክሉሃል። መሪ እስከሆኑ ድረስ ማለት ነው። አትሊስት ከአንተ እነሱ ተቀባይነት አላቸው። አንተ የምትመራባቸው መሪዎች እስከሆኑ ድረስ ማለት ነው። አንተ የነሱ ኡስታዞች የነገሩህን ነው። ኡስታዞች አሰት ያስተምራሉ ካልከን እናመሰግናለን። ኡስታዞች አሰት እያስተማሩ ነው ማለት ነው። የማይወክሉህ ከሆነ ክርስቲያኖች ናቸው ማለት ነው። ውስታዞች መስጊድ ላይ እያሰገዱ ያሉት እንዲሁም ደግሞ መሪዎች የሆኑት ክርስቲያኖች ወይንም ደግሞ አይሁዶች ወይንም ደግሞ ጣዖት አምላኪያን ናቸው ማለት ነው። ጣዖት አምላኪያኖች እየመሩ ነው ማለት ነው። ከሁለት አንዱ ነው አቋም እነዛ ካልክ ማለት ነው። እንደዛ ካልክ አብዱልወይድ፣ አብዱልወይድ አሁን ወደ ቶፒካችን እንምጣና፣ አንዴ፣ አንዴ የፎ ያዳምጠኝ፣ አንዴ ያዳምጠኝ። ሰዎቹ ሰዎቹ እንተዋቸውና አሁን አስተምሮት ላይ እንይዛለን እኮ ቀላል ነው። ለምን ለምን አንድ አይደለም አላህ፣ አይ ነው ያለው፣ ሁሉም ቦታ አለ አላህ። ሁሉም ቦታ አለ፣ ሁሉም ቦታ፣ ሁሉም ቦታ አለ፣ በሁሉም ነገር፣ ሁሉም ቦታ አላህ አለ። በዛቱ ሁሉም ቦታ አለ ማለት ነው። ሁሉም ነገር ቻይ ነው አላህ ሰማይና ምድርን የፈጠረ ሁለት ሰው በአንድ ስትደራረቡ ስለሚረብሽ አላህ ኢዝ ዋን ታሚበታለሽ። አላህ ሁሉም ቦታ በአካሉ አለ ብለሽ ታምናለሽ። በአካል የለም ግን ግጭት፣ በአካል የለም አብዱልዋሂድ ምን አለ? ዋይ ዋይ አብዱልዋሂድ ምን አለ? አላህ አለ። እና እና ወንድ ኮንክስ ተረጋጋ። ላስወርድህ። ለምን ታስወርደኛለህ? እውነት እነ ሁስኒ ጋር አውራዝ ነው። ትራን ጠብቅ፣ ምክንያቱም እላይ ወንድ ሰው ሆኖ እንደዚህ እንደዚህ አይባልም። እኔ ወንድ ታውቃለህ፣ በቃ ወንድ ነኝ ብያለሁኝ። ቢ የፍቅር ጥያቄ እንትን አላልኩም። ወንድነህ ሴት ነው የምታደርገኝ። አብዱልዋይድ እፎይ እስ አደ አንዴ ልፎ እና ያሲን ኑሩ ለምሳሌ ንአንዴ ያሲን ኑሩ አሁን አንተ እንዳልከው አያምንም። አብዱልዋሂድ በመጀመሪያ አዳም አላህ በሁሉ ቦታ በዛቱ አለ ብሎ ያሲን ኑሩ አያምንም። ዋቢያ ነው እሱ እንደዛ ብሎ አላስተማረም አለ የሚያረጃው ተፈትልሻ አንተ ያረጋው አንተ ነው ያረከው። ሙስሊም ነው እሱ፣ ዝም በል። ምን ብሎ ነው የሚያምነው? እሺ ያሲን ኑር አላህ በሁሉም ቦታ የለም ካለ ምን ብሎ ነው የሚያምነው? አላህ ከአርሺ በላይ ነው በዛት ብሎ ነው የሚያምነው። ተረጋጉና፣ የእሱ እምነት እንደዛ ነው። ስለዚህ ያሲን ኑሩ እንደዛ አይደለም የሚያምነው። አንተ የምትከተለው ከአርሺም በላይ አላህ ላይ ይዞሀል ሰውዬ። በስሜት አንመራ። የምትጠቅሷቸው ሰውዬ ምንድነው የሚያምነው? እምነቱን እወቁት ሰውየውን ስትጠቅስ እመራበታለሁ ስትል ሰውየውን እምነቱን ማወቅ ነው በመጀመሪያ የሚቀድመው። አብዱረዛቅ ጠርተህ ጠይቀው። እሺ ጠርተህ ጠይቀው። አብዱረዛቅ ምንድን ነው ነው መጣ ንጓላምጣእንደያመልካም አላህ ያለው ብለህ ነው። አንድ ነገር ልንገርህ። አትንገይ ምላሹ ብጫ ምላሹን ከእነሱ ጋር ለማጋጫ ሳይሆን ከአንተና የሁለታችን የምናወራ ከሆነ ያወረነግርለው እነሱን ለምን ፈራቸው? መላሹ ለእኔ ስጠኝ። እነሱን ተዋቸው በቃ። ጌታውን ነው ይፈራ፣ አላህን ይፈራ። ከእነሱ ጋር ሳይሆን ከአንተ የምናወራ ነገር ከሆነ እነግርሀለሁ። በቃ እቀጥልሽ ቀጥል፣ ከኔ ጋር ቀጥል። አብዱልዋብ ደግመህ ከገባህ ጣልቃ ወርዳለሁ። ሚውት ሳደርግ ደጋግመህ እያነሳህ ነው። አብዱልዋይድ ሶሪ፣ ሚውት አድርግ በቃ። አላህ አንተ በሁሉ ቦታ ይገኛል በሁሉ ነገሩ ብለህናል፣ ታውነህ አንተ አላ ይዝ ደዋል እሷ ደግሞ ተቃራኒ ነኝ ከአንተ እሷን ታውናት። በቃ አሁን አብዱልቃዲር ቀጥል፣ በኋላ ይጠይቀሃለች። ግን አንተን ደግሞ ከመጽሐፍ ቅዱስ ማለት ነው፣ ችግር የለው። እኔ መጀመሪያውም የገባሁት ግን ያው እኔ እውቀት የለኝም ግን ዝንቤ እንትን አንተን ጠይቀሃለሁ ብሄ ነው የገባሁት ነበር። ላይ ላይ ማለት ነው። ቀጥል በቃ አሁን ጥያቄው ላይ እሺ፣ ካርሽ በላይ ነው ያለው። ኦኬ፣ ካርሽ በላይ በምንድን ነው ያለው? በዛቱ ምድር ላይ ያለ በሁሉ ቦታ ላይ ይኖራል። ካርሽ ውጪ አለ። አይ ይሰማል፣ በመስማት በማየት ምናምን ያያል፣ ይሰማል፣ ሁሉን ነገር ያውቃል። ግን በዛት ሁሉ ቦታ በዛት ሁሉ ቦታ አለ ወይ በዛት፣ በዛቱ የለም። እናመሰግናለን። አንተ ክርስቲያን ነህ በአብዱል ዋሂድ ምክንያት አብዱል ዋሂድ እንደዚህ ብለው የሚያምኑትን ክርስቲያኖች ብሏቸዋል። ቅድም ሙስሊሞች እንደዛ ሁሉም የሚያምኑት ሁ አጣኝም ለታጋጫ አጣታዘጀመለዛአተ ከእኔ ጋር አብራ እንጂ ከእሱ ተሳስቷል። ትክክል ነው አብዱል ዋሂድ ትክክል ነው ተሳስቷል። ቅድም ያለው እፎይ፣ አንድ ነገር ልንገርህ። አይ ተረጋጋ። ተሳስቷል ወይ እኔስ ትክክል ነው አብዱል ቃዲር እኔ ባገኝህ ማለት ነው አ አንገትህን ባወርድልህ ደስ ይለኛል። ለምን እኔ ምን አደረግኩህ? አላየቱ ጋር ነው የሰራሁት። ተራሃው ስራ ራስህ ታቋም። እሺ አንገቴ ምን አይነት እንዳላ አታል። ከዚህ በፊት አንገትህን ላወርድልንም ፈልገን አንተን ለምን ምን አጠፈው? መልስ ስታጣ አንገቴን የምታወርደው ምን በደልኩ? ለዛነቱ አይደለም ከዚህ በፊት ባወራሃው ወሬ እኔ እፈልግሃለሁ ማለት ነው ወላሂ የራስህን ገና አታውቅም። የሰውን እንትን ተላላ፣ የራስህን አታውቅም። የራስህን ሃይማኖት ቢያውጠነጥኑልህ እ የራስን አታውቅም። ገና ለገና ወቃይ አብዱል ዋሂድ የኔን አንገት ቆረጥ ክሻረድከኝ ምን ትጠቀማለህ? በእርግጥ ቁርጡሚ ላይ ወሊ ሁለት 85ኛው ፔጅ ላይ መቁረጥ ብቻ ሳይሆን አርደህኝ እንድበላ ይፈቅድልሃል። ጆርሲ ቢዳንስ ማን ይፈቅድልኝ? እሺ ያንተ ሃይማኖት ነው ልጅ ይፈቅድልሃል አርደህ እንድበላ

ነቢይን ሴጣን ይሰራው ነበረ። አዙጦች ይጠልዙት ነበረ። መረጃ ትፈልጋለህ? አሳይ። ይጋልቡት ነበረ። ከቁርአን ላይ አንጣልኝ ላይ አይነት ለምሳሌ ሙሉ ይወስዱት ነበረ። በቃ እኮ አንድ ነገር ወንድ ከና አጋንንት ወንድሞች አሉን። ታጋንንት ያስወልዳሉ ያስወልዱም። እሱን አለሁ አለም ብሏል። እኔ የሚያሰለምኩት ሙስሊም አለ ብሏል። አቡ አይደር ሂድና አቡ አይደር አጋንንት ወንድም አለኝ ስላለ እንግዲህ ተስማሙ። እኔ አጋንንት ወንድም የለኝም። ቶፒኩ ሊያወሩ ቶፒኩ ሊያወራና ከዛ በኋላ እኔን ቻሌንጅ አድርግ እንጂ ከቶፒኩ ወጥተህ ለምን ትጮህብኛለህ? ኤኒዌይስ የዛሬ ቶፒካችን ምንድን ነው? እሱ ስለ ሂጃብ ነው። ከቶፒካችን አስወጥተው ብዙ አጨቃጨቁኝ። ምን አይነት ነገር ነው? ኤኒዌይስ ስለ ሂጃብ ነው የዛሬ ቶፒካችን። አላህ የሚለብሳት ሂጃብ አለች። ሀዲሱን አንድ የክፈተውና ክርስቲያን አይን ቁራኑን አን እንትንበለውና አላህ ነቢያትን ማነጋገር በፈለገ ሰዓት ላይ ከግርዶ ኋላ ነው የሚያነጋግረው ይላል። በቁራን ውስጥ ሂጃብ ተብለው የተጠቀሱት ለአላህና ለሴቶች ነው ለሙሐመድ ሚስቶች እና ለአማኝ ሴቶች ነው። ሂጃብ እንዲከናነቡ እንዲሸፈኑ፣ ግርዶ እንዲያደርጉ የተነገረው ለሴቶች ነው። አላህ ግርዶ ያደርጋል። የመጀመሪያ ጥያቄያችን አላህ እንደ ሙሐመድ ሚስቶች ወይም ደግሞ እንደ አማኝ ሴቶች ግርዶ ያስፈለገው እሱ ሴት ነው ወይ? ሴት አላህ አለ ወይ? እዛ የመጀመሪያ ጥያቄ ይሆናል ማለት ነው። በዋናነት ግን ግርዶ ምንድን ነው እሱ ይሆንና፣ የዋነኛ ጥያቄያችን ግን ግርዶ ፍጡር ነች ፈጣሪ ነች የሚል ይሆናል። ዋነኛ ጥያቄያችን ግርዶ ፍጡር ነች ወይንስ ፈጣሪ ነች የሚል ይሆናል ማለት ነው። ግርዷ ወይም መጋረጃ ወይንም ቬሏ ወይም ሂጃቧ ፍጡር ነች ፈጣሪ ነች የሚል ጥያቄ ይሆናል። ከዛ በኋላ የምናነሳቸው እጅግ በርካታ ጥያቄዎች ይኖሩናል ማለት ነው። ኤኒዌይስ እንደዚህ ይላል፣ ለሰውም አላህ ራይን አንብበው፣ ክርስቲያን ጥያቄው መደሚዩትና ቢ አቡኪ ወይ አብዱል ቀደር ትቀጥላላችሁ። ለሰውም አላህ በራይን ወይም ከግርዶ ወዲያ ወደፊተኛን ነገር የሚያወርድለት ቢሆን እንጂ በገሃድ ሊያናገረው ተገቢ አይደለም። በገሃድ ሊያናግረው ተገቢ አይደለም ብሎ ይናገራል። ስለዚህ አላህ ከግርድ ወዲያ ሆኖ ነው የሚያናግረው ሰዎችን። ስለዚህ አላህ የጋረደች አካል አለች ማለት ነው፣ ዊች ኢዝ ቬል ይላታል እንግሊዝኛው፣ ወይንም ደግሞ ሂጃብ ማለት ነው የሚሸፈንባት የሚደበቅባት፣ ሰዎችና በአላህ መካከል የምትሆን ማለት ነው ያቺ ነገር ምንድን ነች? ፍጡር ነች? ፈጣሪ ነች? የአላህ አካሉ ነች? ወይንስ ከአላህ አካል ውጭ ነች? ነኝን አቡኪ እንኳን ደህና መጣ አቡኪ። አንበለት ሀምሳ ሁለት ቀጥል። እንደዚሁም ወደ አንተ ከትእዛዛችን መንፈስን ቁርአንን አወረድን። መጽሐፉንም እምነቱንም ምን እንደሆነ የምታውቅ አልነበርክም ሙሐመድ መጽሐፉና እስልምናንና ቁኝና ገር ቁራን ክፍል ነው። ቀጥሎ ያለ ከታ ከረሳችን ጋር አይገናኝም። እሺ አገናኘውና ቀጥሎ ወደመልሱ ተባሮች የምንሻው ለሱ በእርሱ የምንመራበት ብርሃን አደረግነው ይለን አንተ ወደ ቀጥተኛው መንገድ ትመራናለህ። በእርግጥ ትመራለህ፣ በእርግጥ ትመራለህ የሚለው ለአላህ ነው። አላህ ቀጥተኛው መንገድ ይመራል። ችግር የለውም፣ ቶፒካችን ስላልሆነ እሱ ይሁን። የእኛ ቶፒካችን ዛሬ አላህ ግርዶ አለችው። አላህን የጋረደች ግርዶች አለች። ሂጃብ አለው የለውም? አላ ሂጃብ አልገባም እኮ አንተ ሂጃብ እና ግርዶሽ እኮ ይለያል። እሺ አረብኛውን አርግለት፣ አረብኛውን አንበበሲ፣ አረብኛውን አንበበለ ወማ ካነ ሊበሸሪ አን ዩከሊመወላሁ ኢላ ዋህያ አው ሚን ወራኢ ሂጃቢ አው ዩርሲለ ረሱለ ፈዩህያ ቢኢዝኒሂማ የሻኦ ኢነሆ አሊ ሐኪሙ። ስለዚህ አላህን የሸፈነች ሂጃብ አለች። ስልታ ለምን ትከፋለ? አላህ በሂጃብ ተሸፍኗል። ያቺ ሂጃቧ ፍጡር ነች ፈጣሪ ነች? ፍጡር ነች እንጂ ፈጣሪ አይደለችም። ፈጣሪ አንድ አላህ ብቻ ነው። አው ሉክ ልብ በሉ፣ አቡኪምን ብሎናል። አላህን የሸፈነችው ሂጃብ ፍጡር ነች ብሎናል። ስለዚህ አላህ በፍጡር ውስጥ ተሸፍኖ ነው የተቀመጠው እያለን ነው አቡኪ። ዊች ሚንስ አላህ ፍጡር ውስጥ ገብቷል ማለት ነው። ምንም ይሁን ምንም አላህ የፈጠረው ነገር ነው እንጂ ለአላህ የፈጠረው ነገር የለም። አንድ አላህ ብቻ ነው ያለው። ድገምልን። አላህን ሸፍና ያለችው ሂጃብ ፍጡር ነች ፈጣሪ ነች? ሂጃብ እኳ አልገባም አንተ። ሂጃብና ግርዶሽ ይለያል። ሂጃብ ነው የሚለው አይደል? ዓረብኛው ሂጃብ ነው የሚለው ስለዚህ ሂጃብ ብለህ አውራ ግርዶ ሚል ስለሌለ አረብኛው ላይ። አላህን ሸፍኖ ያለው ወይም ብበል አላህ የሚከለልባት ሂጃብ ፍጡር ነች? ፈጣሪ ነች? የአረብኛ ትርጉም ብዙም አላውቅም። ወንደሚ ሂጃብ ነው በቃ። አረብኛው አረብኛው ላይ ቀጥል፣ ችግር የለውም። በአረብኛው እያወራሁ ነው። የአረብኛው ቋንቋ ሂጃብ የሚለውን ቀጥለውና፣ ያ ሂጃቡ ፍጡር ነው? ፈጣሪ ነው? አንተ አሁን ሂጃብ የሚለው ብቻ ይዘህ ነው እኮ ምንድን ነው እሱ? ምንድን ነች እቺ? ፍጡር ነች ፈጣሪ ነች? ትርጉሙ አላቅም አልኩህ እኮ የአረብኛ ትርጉም። ግርዶ ብለው አስቀምጠውልሃል፣ ግርዶሽ ብለው አስቀምጠውልሃል። አላህ ይጋረድበት አማርኛ ላይ ያርገለት ለሰውም አላ በራይቱ ወይንም ከግርዶ ልክ ወይም ከግርዶ ወደ መሃል አድርገው ክርስቲያን ከግርዶ ወዲያ ወይንም መልእክተኛን የሚልክና በፍቃዱ የሚሻውን ነገር የሚያወርድለት ቢሆን እንጂ ያናገረው ተገቢው አይደለም ይላል። ግርዶ ወይንም መጋረጃ ማለት ነው። አላህ የተጋረደባት ወይንም የተሸፈነባት ሂጃብ፣ አረብኛው ሚላት ፍጡር ነች ፈጣሪ ነች? አላህ ሂጃብ ያለባች ነው ይዘ፣ ይህን አታቅም እስከዛሬ። አላህ ሂጃብ እንደሚለብስ ነው። አብቲ ወን ብለ ወክ ነው አይ፣ አንተ ዝም ብለህ ለመከራከር ነው እንጂ እውነቱ አውቀህ አይደለም። አንተ እኮ ምንም አታቀው። ሂጃብም የለም ልብስ ያው እያሳየው እኮ ነው። እያነበብክልን እኮ ነው። ሂጃብ እንደለበሰ እኮ እያሳየንህ እኮ ነው። ያው አረብኛው የተሰመረው ምን ይላል እስኪ? በሂጃብ ውስጥ እንደሚጋርር ነገረህ አለ። በሂጃብ መጀመሪያም ነገር እኮ ሂጃብ የሚለው ይዘህ ነው እንጂ የምትከራከረው ምን እንደሚል አላወቀው። እሺ፣ አንተ ምንድነው ንገረኝ። ኮኔ የአረብኛ ትርጉም አላውቅም አልኩህ እኮ። አምሳ አንድ ደግሞ እንደዛ አይደለም። አላህ ሂጃብ ለብሳ የሚል ነገር የተጻፈ ነገር የለም አሉ አቡክ ሰዎችን ለማነጋገር ነቢያትን ለማነጋገር ሲፈልግ አላህ በግርዶሽ ሆኖ ነው። ልክ ሱራ 3359 ላይ ካየ የመሐመድ ሚስቶችን ለማነጋገር ሰዎች ሲመጡ ምን አድርጎ ብሏል? ከግርዶ ኋላ ሆናችሁ በጣም ማዋስ ኖ ኖ የመሐመድን ሚስቶች ሰዎች ሊያነጋግሩ ሲመጡ ከግርዶ ኋላ ሆነው እንዲጠይቁ ጠይቁ፣ ቃም ለመዋስም እንደዛ ጠይቁ ብሏል። ከግርዶ ኋላ ሆነው ማለት ተፊታቸው ግርዶሹ ይሸፍናቸዋል። ግርዶ ይከራል ይጋርዳሉ ማለት ነው፣ እንዳያዩዋቸው ሌላ አካል። ስለዚህ አላህን ተፍጥረት ተከልሎባት ያለችው እንግዲህ፣ ፍጥረት ደግሞ ከፊት ከኋላ በስድስቱም ዳይሬክሽን ፍጥረት አለና የግዴታ አላህ ሙሉ የሚሸፈነው። ምክንያቱም ፍጥረት በሁሉም ዳይሬክሽን ስላለ ማለት ነው። ሙሐመድስ ከፊቱ የሚመጡበት ሚስቶቹን ለመከላከል ከግርዶ ኋላ ሆናችሁ አለ። ከኋላቸው ግድግዳ ይኖራል፣ ከፊታቸው ግርዶሹ ይኖራል። ሰው ሚያያቸው ከፊት ለፊት ስለሆነ ማለት ነው። ሚስቶቹን ከኋላ ያለው ግድግዳ ስለሆነ ይሸፍናቸዋል ቤት ውስጥ። አላህ ግን እንደዛ አይደለም። ከኋላ ከፊት፣ ከሁሉም ዳይሬክሽን ፍጥረታት ስለሚኖሩበት ነሰሰር ከፍጥረቱ ለመደበቅ ሲል የሚያደርገው ምንድን ነው? በሁሉም ዳይሬክሽን ግርዶሽ ውስጥ መሆን ነው በግርዶ ሆኖ ነው፣ በግርዶ ሆኖ ነው፣ ወይንም በሂጃብ ሆኖ ነው የሚያነጋግረው አለን። በዚህ መሰረተኛ ጥያቄያችን፣ የመሰረታዊ ጥያቄ ምንድን ነው? ያቺ ግርዶ የተባለችው አላህ ላይ የተጣበቀች ነገር ነች ወይንስ ከአላህ ውጪ? ልብበል ልክ የመሐመድ ሚስቶች አሁን ግርዶሹ እነሱ ላይ የተጣበቀ ጨርቅ አደለም፣ ከነሱ መጋረጃ ነው ብለን ብንወስደው፣ ወይም እነሱን የሚደብቅ የሚሸፍን ነው ካለን ውጪስ የነሱ አካላቸው አደለም ኦኬ ያቺ የአላህስ ግርዶ ወይንም መከለያው ግርዶሹ አላህ ላይ የተጣበቀች ነች ወይንስ ካላህ ያልተጣበቀች? የተጣበቀች ከሆነች ልክ እንደ ሰውነታችን አካል ነች ወይ? ያልተጣበቀችስ ከሆነች ምንድን ነች? ፍጡር ነች? ፈጣሪ ነች? መቼ ተፈጠረ? ፍጡር ከሆነች፣ ፍጡር ከሆነችስ ፍጡር ፈጣሪን መሸፈን ትችላለች ወይ? ብዙ ጥያቄዎች ይቀጥላሉ። ፕላስ ደግሞ እይታው ሁሉ ትከለክላለች። ፍጥረትን እንዳያ ያርጋ ነው የምከለክለው። ፍጡር ከሆነች እይታ ምን አልክ?